ዓላማ መር ህይወት አምስተኛ ቀን ስለ ዓላማ የሳስብ። ላሰላስለው የሚገባ ጉዳይ ህይወት ፈተናና አደራ ነው። ላስታውሰው የሚገባ ጥቅስ በትንሽ ነገር ታማኝ የሆነ በትልቅ ይታመናል። ሉቃስ 16 ቁጥር 10። ልብ ልለው የሚገባ ጥያቄ፣ ከእግዚአብሔር የሆነ ፈተና መሆኑን አሁን የምረዳውና በቅርቡ የደረሰብኝ ነገር ምንድን ነው? እግዚአብሔር በአደራ የሰጠኝ ታላላቅ ነገሮችስ ምንድን ናቸው? ህይወት ጊዜያዊ ሥራ ነው። እግዚአብሔር ሆይ ህይወቴ ፈተና የዘመኔም ቁጥር አስታውቀኝ እግዚአብሔር ሆይ የህይወቴ የፍጻሜ የዘመኔም ቁጥር አስታውቀኝ፣ እኔ በምድር ምጻተኛ ነኝ። መዝሙረ ዳዊት 119 ቁጥር 19 ምድራዊ ህይወት ጊዜያዊ ሥራ ነው። መጽሐፍ ቅዱስ ምድራዊ ህይወት አጭር፣ ጊዜያዊ እና ኃላፊ መሆኑን በሚያስተምሩ ተምሳሌቶች ወይም ዘይባዊ ገለጣዎች የተሞላ ነው። ህይወት በጭጋግ በፈጣን ጮፍ በአስተነፍ በስትንፋስና በጭስ እየተመለሰ ተገልጧል። መጽሐፍ ቅዱስ ዘመናችን በምድር ላይ እንደ ጥላ ነውና እኛ የትናንት ብቻ ነን ይላል ኢዮብ 8 ቁጥር 9። እጅግ ውጤታማ ህይወት ለመኖር ትችል ዘንድ ሁለት እውነቶችን በፍጹም መዘንጋት የለብህም። አንደኛ ከዘላለም ጋር ሲነጻጸር ምድራዊ ህይወት እጅግ አጭር መሆኑን እና፣ ሁለተኛ ይቺ ምድር ጊዜያዊ መኖሪያ መሆኗን። በምድር ላይ ብዙ ስለማትኖር ከዓለም ጋር አትቆራኝ። ህይወትን እሱ እንደሚያየው ለመመልከት እንድንችል እግዚአብሔር ይረዳ ዘንድ ለምነው። ዳዊትም እንዲህ በማለት ጸልዩዋል። እግዚአብሔር ሆይ የሕይወቴን ፍፃሜ የዘመኔንም ቁጥር አስታውቀኝ አላፊ ጠፊ በሆኑ መሆኑንም ልረዳ። መዝሙረ ዳዊት 39 ቁጥር 4። መጽሐፍ ቅዱስ በመደጋገም ምድራዊ ሕይወት በባዕድ ሀገር ለጊዜው ከመኖር ጋር ያነጻጽረዋል። ምድር ቋሚ መኖሪያ ወይም የመጨረሻ መድረሻ አይደለችም። የምትጎበኛት ኃላፊ፣ መንገደኛ ነው። መጽሐፍ ቅዱስ በምድር ላይ የምንቆይበት አጭር ጊዜ ለመግለጥ ስደተኛ፣ ወደ አንድ ቅዱስ ስፍራ ተጓዥ፣ እንግዳ የሚሉ ቃላትን ተጠቅሟል። መዝሙረ ዳዊት እኔ በምድር ላይ እንግዳ ነኝ፣ መዝሙረ ዳዊት 118 ቁጥር 19 ብሏል። ሐዋርያው ጴጥሮስ ደግሞ እንዲህ ብሎ፣ ለሰው ሳያዳላ በእያንዳንዱ ላይ እንደ እንደየሥራው የሚፈርደውን አባት ብላችሁ የምትጠሩ ከሆነ በዚህ ምድር በእንግድነት ስትኖሩ በፍርሃት ኑሩ አንደኛ ጴጥሮስ ምዕራፍ አንድ ቁጥር 17። ብዙ ሰዎች ሥራ ፍለጋ ከሌላው የዓለም ክፍል እኔ ወደምኖርበት ግዛት ካሊፎርኒያ መጥተው ዜግነታቸውን ግን በትውልድ ሀገራቸው አነጻጽ እንደ ጸኑ ናቸው። ካሊፎርኒያ ውስጥ ሲቆዩ ነዋሪነታቸው የሚያረጋግጥበት ካርድ ወይም ግሪን ካርድ የሚባል እንዲኖራቸው ይጠይቃሉ። ምንም እንኳ የሀገሪቱ ዜጎች ባይሆኑ ስራ እንዲሰሩ የተፈቀደላቸው መሆንን ካርዱ ያረጋግጥላቸዋል። ክርስቲያኖችም ሰማያዊ ዜጎች መሆናችንን የሚያስታውሰን መንፈሳዊ ግሪን ካርድ ሊኖረን ይገባል። እግዚአብሔር ልጆቹ የሆኑትን ክርስቲያኖች ስለ ህይወት ዓላማ ዓለማውያን ከሚያስቡት በተለይ ሁኔታ ሲያስቡ ይገባል ይላል። ልባቸው ያረፈው በምድራዊ ነገር ላይ ነው። እኛ ግን አገራችን በሰማይ ነው፣ ጌታ ኢየሱስ ክርስቶስ በናፍቆት እንጠብቃለን። ፊሊፖም 3:19 እስከ 20 እውነተኛ አማኞች በምድር የሚኖሩበት ጥቂት አመታት ከሚኖሯቸው ይልቅ እጅግ የከበረ ነገር ለዘላለም ህይወት ያለ መሆኑን ይረዳሉ። ማንነትህ ዘላለማዊ አገር ደግሞ መንግስተ ሰማያት ነው። ይህን እውነት ስትጨብጥ በምድር ላይ ሁሉን ነገር ካልያዝኩ እያልክ መጨነቅ ታቆማለህ። እዚህና አሁን በሆነ ኑሮ መኖርን በዙሪያችን ያለውን አለም ፋይዳ ቀዳሚ ነገሮች፣ እንዲሁም የህይወት ዘይቤ ተቀብሎ መኖር አዳጋ ያለው መሆኑን እግዚአብሔር በግልጥ ተናግሯል። ከዓለም ፈተናዎች ጋር ስንዳራ ያን ድርጊታችንን እግዚአብሔር መንፈሳዊ ማመንዘር ይለዋል። መጽሐፍ ቅዱስ እንዲህ ይላል፣ ከዓለም ጋር ወዳጅ መሆን የእግዚአብሔር ጠላት መሆን እንደሆነ አታውቁምን? ስለዚህ የዓለም ወዳጅ መሆን የሚፈልግ ሁሉ የእግዚአብሔር ጠላት ይሆናል። የያዕቆብ አራት ቁጥር አራት ጠላት በሆነ አንድ አገር ውስጥ የአገር አምባሳደር ሆነህ እንድትሰራ እንደተጠየቀህ አድርገህ አስበው። በዚሁ መሰረት ለአንዱ አዲስ የሆነ የአገሩ ቋንቋ መማር ትሁት በመሆን ተልእኮን ለማከናወን ይረዳህ ዘንድ የህዝቡን ባህልና የባህል ልዩነቶችን መማር ይኖርብህ ይሆናል። አምባሳደር ከወንክ ራስን ከጥላት ለማግለል ለማግለልም አትችልም ለመፈጸም ከጠላቶች ጋር ግንኙነት መፍጠር አምባሳደርነትህ የተላከበት በአድ ሀገር ከሀገር ይበልጥ ብትመርጥ የጠበቀ ፍቅር ብትመሰርትና ተዝናንተ ብትቀመጥስ ታማኝነትና ቃል ኪዳንህ ይቀየራል። የአምባሳደርነት ተልኮህን መወጣት ያዳግተሃል። አገርን በመወከል ፈንታ እንደ ጠላት መሆን ትጀምራለህ። ከሃዲም ትሆናለህ። መጽሐፍ ቅዱስም እኛ የክርስቶስ እንደ ራሴዎች ነን ይላል። ሁለተኛ ቆሮንቶስ ምዕራፍ 2 አምስት ቁጥር 20። የሚያሳስነው ነገር ግን ብዙ ክርስቲያኖች ንጉሳቸውን መንግስቱን ክደዋል። አሁንም በምድር ላይ ነዋሪዎች በመሆናቸው ምድርን ዘላለማዊ ቤታቸው እንደሆነ አድርገው በመቁጠር ምኞትን ከተጸናወተ ድምዳሜ ላይ ደርሰዋል። ምድር ቤታቸው አይደለችም። መጽሐፍ ቅዱስ በግልጥ እንዲህ ይላል ወዳጆች ሆይ በዚህ ዓለም እንግዶችና መጻተኞች እንደመሆናችን መጠን ነፍስን ከሚዋጋ ስጋዊ ምኞት እንድትርቁ እለምናችኋለሁ አንደኛ ጴጥሮስ ምዕራፍ 2 ቁጥር 11፣ በዙሪያችን ካለው ነገር ጋር በጣም እንዳንጠብ እንዳንጣበቅ እግዚአብሔር ያስጠነቅቀናል፣ ጊዜያዊና አላፊ ነውና። በዚህ ዓለም ነገር የሚጠቅሙ እንደማይጠቅሙ ይሁኑ፣ የዚህ ዓለም መልክ አላፊ ነውና። አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ከሌሎች ምዕተ ዓመታት ጋር ሲነጻጸር በብዙዎቻችን የምዕራቡ ዓለም አገሮች ውስጥ ኑሮ እንደዚህ ዘመን ቀላል የሆነለት ጊዜ የለም። ያለማቋረጥ የሚዝናኑና የሚያስደንቁ መስተንግዶዎች ይቀርቡልናል። አስደናቂ መስህቦችም፣ ቀልብ ሳቢ መገናኛ ብዙሃን እና አስተርሳቼ ልምምዶች ባሉበት በአሁኑ ጊዜ የሕይወት ሁለንተና ግብ ደስታን ማሳደድ አለመሆኑ በቀላሉ መርሳት ይቻላል። ሕይወት ፈተና፣ አደራና ጊዜያዊ ሥራ መሆንን ስናስታውስ ብቻ ነው እነዚህ ነገሮች በሕይወት ላይ የሚያሳድሩብን ተጽዕኖ የሌለ የሚሆነው። እኛ እኮ በመዘጋጀት ላይ ያለነው ለበለጠና ለተሻለ ሕይወት ነው። የሚታየው የጊዜያዊ ነውና የማይታየው ግን ዘላለማዊ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 18። እንደ ኢየሱስ ክርስቶስ ተከታዮች በዓለም ሳለን ሐዘን መከራና ስደት ይደርስብናል። ይህ የሚያስረዳን ይህቺ ምድር የመጨረሻ ቤታችን ያለመሆኗ እውነት ነው። ዮሐንስ 16 ቁጥር 33። አንዳንድ የእግዚአብሔር ተስፋዎች ያልተፈጸሙ፣ አንዳንድ ጸሎቶች ያልተመለሱ፣ በአንዳንድ ሁኔታዎች ፍትሕ የጎደለ መምሰላቸው የነገሮች ማብቂያ እዚህ ያለመሆኑን ያስረዳል። ከዓለም ጋር እጅግ እንዳንጣበቅ ለማድረግ እግዚአብሔር በተወሰነ ደረጃ ቢሆንም በኑራችን ደስተኛ ያለመሆናችን፣ ያለመርካት ስሜት እንዲያድርብን ይፈቅዳል። በመሆኑ በአሁኑ ህይወት ፍጹም ሊሆን የማይችለውና በዘላለም ህይወት ብቻ የሚሆን ነገር እንመኛለን። አሁንና እዚህ ሙሉ በሙሉ ደስተኛ አይደለንም፣ ልንሆንም አንችልም። መሬት የመጨረሻዋ መኖሪያችን አይደለችም። የተፈጠርነውም እጅግ ለተሻለ ነገር ነው። አሳ የተፈጠረው ውሃ ውስጥ እንዲኖር ስለሆነ የብስ ወይም መሬት ላይ ቢኖር በፍጹም ደስተኛ አይደለም። ንስር በክንፍ እንዳይበር ቢደረግ በፍጹም ደስተኛ አይሆንም። የተፈጠረው ለበለጠ ነገር ነው። በመሆኑም በምድር ላይ በፍጹም ሙሉ ደስተኛ አትሆንም። እዚህ ሳለህ አስደሳች ጊዜዎች ይኖሩሃል። ነገር ግን ይህ ደስታ እግዚአብሔር ካልቀደ- ካልቀደሰልህ ነገር ጋር ሲነጻጸር ምንም አይደለም። ምድራዊ ሕይወት ጊዜያዊ ሥራ መሆኑን ተገንዝበህ ፋይዳን በስር ነቀለ ለውጥ መቀየር አለብህ። ጊዜዎች ሳይሆኑ ዘላለማዊ ሴቶች ናቸው የውሳኔዎች ሁሉ መሰረቶች መሆን ያለባቸው። ዘላለም ያልሆነ ነገር ሁሉ ለዘላለም ከንቱ ብሏል መጽሐፍ ቅዱስ። ስለዚህ አይነቶች የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው የጊዜ ነው፣ እና የማይታየው ግን የዘላለም ነው። እግዚአብሔር ለሕይወት ያለ ዓላማ ዓለም እንደሚስለው ቁሳዊ ብልጽግና ወይም በዓለማዊ ቋንቋ ህዝብ ያደነቀው ክንውን ነው ብሎ ካመነ ከባድ ስህተት ትፈጽማለህ። የተትረፈረፈ ሕይወት ከተትረፈረፈ ቁሳዊ ብልጽግና ጋር ምንም ግንኙነት የለውም ለእግዚአብሔር ታማኝ መሆንን በሥራ ወይም በአገልግሎት ስኬታማ ለመሆን ዋስትና አይደለም በጊዜያዊ ሽልማት ላይ ትኩረትህ አታድርግ አንደኛ ጴጥሮስ ቁጥር ምዕራፍ ሁለት ቁጥር አስራ አንድ ጳውሎስ ታማኝ አገልጋይ ነበረ ግን ወህኒ ውስጥ ተጣለ መጥሙቁ ዮሐንስም ታማኝ ነበረ፣ ነገር ግን ራሱን ተቀላ ወይም ተሰዋ። በሚሊዮን የሚቆጠሩ ታማኝ ሰዎችም ሰማዕታት ሆነዋል። ሁሉን አተዋል ወይ ይሄ ነገር ይሄ ነው የሚባል ነገር ሳይኖራቸው የምድራዊ ህይወታቸው ፍጻሜ ሆኗል። የምድራዊ ህይወት ማብቃት ግን የመጨረሻ ነገር አይደለም። በእግዚአብሔር አተያይ ታላላቅ የእምነት ጀግኖች የሚባሉ ሰዎችም ብልጽግና የኑሮ ስኬትና ምድራዊ ህይወትን ስልጠናና ኃይል ያላቸው ሳይሆኑ ያውን የህይወታችን ጊዜያዊ ስራ እንደሆነ ቆጥረው ቃል የተገለባላቸውን ሽልማት በዘላለም ወቅት እንደሚያገኙ አምነው በታማኝነት የሚያገለግሉ ናቸው። ስለ እግዚአብሔር የጀግንነት መስፈርቶች መጽሐፍ ቅዱስ እንዲህ ይላል። እዚህ ሁሉ የተሰጣቸውን የተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። ሆኖም ከሩቅ አይተው ሰላም አሉት፣ በዚህ ምድር ሲኖሩ ምጻተኞችና እንግዶች መሆናቸውን ተገንዝበው ነበርና እንደዚህ የሚሉ ሰዎችም የራሳቸው የሆነ አገር እንደሚጠብቁ ያሳያሉ። ስለዚህ እግዚአብሔር አምሳላቸው ተብሎ ሲጠራ አላፈሩም። ከተማን አዘጋጅቶ አዘጋጅቶላቸዋል። በምድር የምትኖሩበት ጊዜ የህይወት ሙሉ ታሪክ አይደለም። ለቀጣዮች የህይወት ምዕራፎችም እስከ መንግሥተ ሰማያት ድረስ መጠበቅ አለብን። በምድር ላይ እንደ ምጻተኛ ለመኖር እምነትን ይጠይቃል። ጡረታ ወጥቶ አገሩ ወደሆነችው አሜሪካ ይመለስ ስለነበረ አንድ ሚስዮናዊ የሚነግረን የቆየ ታሪክ አለ። ሰውየው ይጓዝ የነበረው በጊዜው የአሜሪካ ፕሬዝዳንት ይጓዝበት በነበረው መርከብ ነበረ። ፕሬዝዳንቱ ወደሚሄዱበት ሲደርስ የሚጨበጭብ ህዝብ፣ ወታደራዊ ሙዚቃ፣ ቀይ ምንጣፍ፣ ባንዲራ፣ የመገናኛ ብዙሃን ሰዎች ተዘጋጅተውና ተሰብስበው ተቀበሏቸው። ሚስሊዮኑ ግን ምንም ልብ ሳይለው ሹልክ ብሎ ከመርከቡ ወረደ። ከዚያም በሀዘን እና በቅሬታ በእግዚአብሔር ላይ ያጎረመረም ጀመረ። ይህኔ እግዚአብሔርም በዝግታ ልጅ ሆይ አንተ እኮ ወደ እውነተኛ አገርህ ገና አልደረስክም ብሎ አስታወሰው። መንግሥተ ሰማያት እንደገባ ገና ሁለት ሴከንዶች ሳይሞላህ እንዴት ትላለህ? ለምንድን ነው እንደዚያ ጊዜያዊ በሆኑ ነገሮች ላይ በጣም አትኩረን የነበረው? ምን ሳብ ለምንድን ነው ዘላለማዊነት በሌለ ነገር ላይ ይህን ያህል ብዙ ጊዜና ጉልበት ያባከናት የመጨነቅስ ጊዜ ያሳለፍኩት? ሕይወት ስትበረታብህ፣ ጥርጣሬ ሲጫንህ፣ ወይም ለክርስቶስ መኖር ያን ያህል ዋጋ ሊከፈልበት ይገባል ወይ የሚሉ ጥያቄ ወደ አእምሮህ በሚመጣበት ጊዜ ዘላለማዊ ቤት ገና እንዳልደረሰ ወቅት የምትሞትበት ወቅትም ከቤት የምትለይበት ሳይሆን ወደ ቤት የምትሄድበት ቀን ነው።